የኛዎቹ ወኪሎች ጭቆናን ያሸነፉ ጀግኖች። ምንድነው የምንመልሰው? ምንን ፈርተን ሞት? ምንን ፈርተን እስር? ሰው ዋሽቶ ይታሰራል፣ ሰው በባት ይታሰራል፣ ሰው ሰርቆ ይታሰራል። በእስልምና መታሰር እድሉ አይገኝም እንጂ ከተገኘ ሸረፍ ነው ይኹዋን ሞቱንም ካገኘው ኢዝ ነው ክብር ነው። ግን ያን የሚታደሉት የተመረጡ ሰዎች ብቻ ናቸው አላህ የመረጣቸው ለዚህ ኃላፊነት ያጫቸው ትልቅ ባሮች ብቻ ናቸው። ቁል ለን ዩሲበና ኢላ ማ ከተበ አላህ ከወሰነ ውጭ የሚደርሱ ነገር አለ። ፍርሃትን ያስፈራሩ ጀግና ናቸው። ፍርሃት እነሱን ይፍራቸው እንጂ እነሱ ግን አልፈሩትም። የተነሱበት ዓላማ ሕገ መንግሥታዊ መብትን ማስከበር ነበረ። ጨቋኞች ግን ሕገ መንግሥትን ጥሰው አሰሯቸው፣ ገረፏቸው፣ አሰቃያቸው። ግን በውስጣቸው የነበረው ጽናት በውስጣቸው ላይ ጸና እንጂ ከውስጣቸው አልወጣም ሞትን አልፈሩም። ያለማ ጽናት ሞተው ሕያው ከሚሆኑ ሰዎች ጎራ ያስመድባልና ጨቋኞች ከታጠቁት የበደል እዝናር በላይ ባለግርማ ሞገስ ሆነው ከጨቋኞች በላይ የላቀና የመጠቀም የሰብአዊነትን ልዕልዕና ተጎናጽፈው ጭቆናን እየጨቆኑ ሰብአዊነትን እያጎለበቱ መላው ሕዝብ ነጻ እስኪሆን ድረስ ለነጻነት የሚከፈል መሥዋዕትነትን በማዕከላዊ በቅሊንጦ በቃሊቲና በዝዋይ እየከፈሉ ይገኛሉ የእኛዎቹ ድንቅ ወኪሎች ትውልድን የሚታደጉም የነገም ያልተወለደውን ትውልድ ካምባገነናውያን ተውሳክ ለማዳን የተጉም የትውልድ ህሊናን በራሽ የሆነውን የጨቋኞች የመርዝ ቱቦን እየዘጉም በሕዝብ ላይ የተጋረደውን የበደል ጨለማም በመሥዋዕትነት እያነጉም መታሰር መገረፍን መሞትን እያልዘነጉም ለእምነት ሲባል ሥቃይ መከራን መቀበሉ ክብር ነው ብለው የጓጉም ጀግንነት የማይገልጻቸው ደፋርነት የማይመጥናቸው ብቃት የማይበቃቸው እምነት ሃይማኖት ወዳድ ማገር ወዳድ የሆኑ የእኛ የምንላቸው የእኛ የሆኑ ምርጥ ናቸው። እናም እስር ሞትን አልፈሩም፣ ቃላቸውን ጠበቁ። የእኛዎቹ ወኪሎች ጭቆናን ያሸነፉ ጀግኖች አሁን ተረዳሁ ያኔ እንዳበደ በዱላ በጦር ቸረንዲ ካስገደደ የሰው ልጅ ክብር ንቆ ካዋረገ ስጋንዳ የጉናን ደምህን እየጠጡ ወንጀለኛ ሆነው ንጹሃን ሲቀጡ ጊዜው ቢረዝ ማያመልቱ መብትን የነጠቁ ይፍሩ እንጂ መብት ይከበር ያሉ መፍራት የለባቸውም። አገር መተዳደሪያም ሕገ መንግሥት እያላት ሕገ መንግሥቷ መንግሥት በሚባለው አካል ሲጣስ ሕዝብ መንግሥት አቅል እንዲገዛም ያስተነቅቃል። አቅሉን የገዛ መንግሥት የሕዝብን ጥያቄ በጄ ብሎ ይመልሳል። አቅሉን የሳተ መንግስት አገርን ማስተዳደር አይችልም እና ህዝብ ፍትሃማ በመሆኑ ፍርድ ይሰጠዋል። ግና የሰላም አምባሳደሮችን ምክርና ልመናም፣ ተግሳጽ ድርድርንም ብኛ ነው። መንግስት አምባሳደሮችን አሰረም፣ አንገላታ፣ ደበደበም፣ ገደለም ምን ስላሉ በእምነታችን የገቡ አካላቶች ያሉ፣ እነርሱን ጫንቃችን ላይ መሸከም አንችልም፣ እናም እጆቻችሁ ከትከሻችን ላይ ይውረዱ ስላሉ ይኽዋን ከምንድን ነው የፈራን ያለነው? እኛ ጦርነት አላወጅም፣ የማንንም እምነት መብት አልነካም፣ የየትኛውንም ስርዓት አልተቃወምም። ህገ መንግሥቱ ይከበር ጥያቄያችን ነው አሁንም ህገ መንግስቱን እናስከብራለን የሚሉት አካላቶች ህገ መንግስቱን ያክብሩ፣ በእምነታችን ላይ ጣልቃ አይግቡበት። ይሄው ነው ጥያቄያችን፣ ሌላ ምንም ጥያቄ የለም። አው የገቡ አካላቶች አሉ፣ ያውጡ። ትከሻችን ከብዶናል፣ እጃቸውን ያንሱልን። አንቀበላቸውም ከዚህ በኋላ መንግስት ዜጎችን ከሽብር ጥቃት መከላከል የሚገባው ሲሆን ከሽብር ጋር ተቆራኝና ምእመናንን በዕድሜ በጾታ ሳይለይ ማሸበር ጀመረም። ስለምንድን ነው የሚያሸብሩ? ሽብር የፈጠሩት እነሱ እንጂ እኛ እኛ የጠየቅ ነው ጥያቄ ነው። ጥያቄያችንን መልስ መስጠት እነሱ ናቸው። ሌላ ጥያቄ መካሪን ያልሰማ ተመካሪ በኪሳራ ተሽሞድምኖ ይኳትናል። መካሪ የሌለው ንጉሥ ይሉ ዘንድ በሕዝባዊ ወያኔ ሓርነት ትግራይ የሚመራው መንግሥት ምክርን ተቀብለው በቀናው ጎዳና መጓዝ ሲገባው በሾሃማው ጐዳናም በአቀበት ቁልቁለቱ በገደላማው መንገድ ልጓዝ አለ። በእምነታችን ጣልቃ ገብተሃል፣ መጤ አንጃን ማስገደደ ጭነሃል ተብሎ ቢመገር የመረጥኩላችሁን የእምነት አንጃ እንጂ ሌላውን መከተል አትችሉም ብለው ፈርጠም አለ። መጅሊስ የኛ ነው መሪዎቻችንን ያለ ተጽዕኖ በመስጊዳችን ውስጥ እንምረጥ ሲባል ምርጫ በቀበሌ ብሎ ምርጫውን ቅርጫ አደረገው። አውልያም ሕዝበ ሙስሊሙ ያስተዳድረው ቢባል ካድሬናም ሰላይ አምጥቶ ተቀጠቀበት። በእምነት ማዕከላት ውስጥ ፖለቲካዊ ሥራን የሠራው አምባገነኑ መንግሥት ጥያቄያችሁ የፖለቲከኞች መጠቀሚያ ይሆናል ብሎ በአምባገነናዊ ግትርነት ሲማስን ጊዜው ያለፈበትም ይመስላል። ሙስሊሙ ማኅበረሰብ ከኢህአዲግ ጋር ተቆራርጦ የለውጥ ረድኤትን ፍለጋ ጀመረም። የሕዝበ ሙስሊሙ ወኪሎች ባለመስማቱ መንግሥት ታላቅ ኪሰራ ውስጥ ገባም። የእናንተን ጥያቄ ፖለቲከኞች እየተጠቀሙበት ነው፣ እኛም ያላችሁ ይሄን ነው አላቸው። ሌሎቹ እንዳይጠቀሙበት ቶሎ መልክ ሰታችሁን ወደ ቤታችንና ወደ ስራችን ሄድ ያላቸው ነው። ይህንን አሁንም ደግመን ደጋግመን የምንጠይቀው የእምነት ጥንካሬን ለማላሸቅ የዋተተው ህዝባዊ ወያኔ ሀርነት ትግራይ ተጻራሪ ፈተናም ገጠመው። ኢትዮጵያውያን ሙስሊሞች ሰላማዊ ንቅናቄያቸው በአገሪቱ ዜጎች ዘንድ የእምነትና የዘር ግርዶሽን በርግዶ በዜጎች ልቦና ላይ ሰረጸም። ጨቋኙ መንግሥት ዲፕሎማሳዊ ኪሳራን በሁሉም አቅጣጫ ሸመተም። ኢትዮጵያውያን ሙስሊሞች ሰላማዊ ሆነው የሰላማዊ ትግል ፈርጥ መሆናቸውን በመላው ዓለም አስመሰከሩ። የትግል ዘይቤያቸው ለክፍለ ዘመናችን የሚወሳ ሆነው እንዲኖር በዓለም ታሪክ ላይ አሻራቸውን አኖሩ። መካሪን ያልሰማው ተመካሪው ህወሀት ከሳሪ ሆነም። ስድስቶ በሚሊዮን የሚቆጠር ህዝብ በአንድ ቦታ ላይ እየተሰበሰበ ድንጋይ ሳይወረውር የማንንም መብት ሳይነካ ማንም ላይ ችግር ሳይፈጥር ከቤት ወጥቶ በሰላም እየተመለሰ መሆኑን እየተመለከቱት ነው ያሉ አንድ ቦታ ላይ ጥቂት ሰዎች ተሰብስበው ቁጥራቸው አነስተኛ የሆኑ ሰዎች ተገኝተው ምን ያክል ችግር እንደሚፈጠር ያውቁታል። በሌላ ስብስቦች ላይ ሙስሊሙ ግን ሚሊዮን ተሰብስቦ አንዳች ድምፅ ሳያሰማ ጥያቄውን ብቻ አቅርቦ ነው እየተንቀሳቀሰ ያለ። ሕዝቡ ለራሱ የሚበጀውን ራሱ ያውቃል። ሕዝብ የሚበጀውን ራሱ ይመርጣል። የህዝብ ፍላጎትና ይሁንታን ደፍጥጦ እኔ ያውቅላችኋለሁ የሚል መንግሥት መንግሥት የሚባለውን ኃላፊነት እያዛባ በመሆኑም ጸረ ሕዝብ ይሆናል። ጸረ ሕዝብ የሆነ መንግሥት የማስተዳደር ብቃትን ያጣ በመሆኑም ሕዝባዊ ብያኔን ተቀባይ እንጂ ውሳኔን ሰጪ አይሆንም። እናም ሕዝብ አስገዳጅ ምርጫን አይቀበልም፣ በፍጹም በጭራሽ። ኢትዮጵያውያን ሙስሊሞች ይሄንን አስመስክረዋል። አሁንም፣ ነገም፣ ከነገ ወዲያ አደጋግመን የምንጠይቀው እኛ መሪዎቻችን እኛ እንጂ የምንመርጣቸው እነሱ እኛ መምረጥ ካለብንም ደግሞ መቼ መምረጥ እንዳለብን የት መምረጥ እንዳለብን በመቼ እና በምን አይነት ሁኔታ መስፈርት መምረጥ እንዳለብን መወሰን ያለብን እኛ እንጂ እነሱ አይደሉ ብቻዋል ስለዚህ አሁን ይሄ ሙስሊም ማህበረሰብ ነው የሚወስነው የጭቆናን ክፋት እየተመለከተው ህዝብ ደግሞ በዚያም ጭቆና በሚባል ድቅድቅ ጨለማ ውስጥ የመኖር ምኞት የለውም የነጻነት ፀሐይ መውጣቷም እየታየ ነው በዚች የነጻነት ፀሐይ የፈካው ሕዝብ እንደ ፈካ ወደ ድል ይጓዛል እንጂ ጭቆና በሚባል ድቅድቅ ጨለማ ውስጥ አይሸሸግም። ስለ መብቱ ያወቀው ማኅበረሰብ ብሔራዊ ጭቆናን ገፎ መብቱን ያስከብራል። ከዚህ በኋላ ማንም ይምጣምንም ማንም ይምጣምንም ሙስሊሙ ማኅበረሰብ ስለ መብቷ የትን ቦታ ቢሆን ዝም የሚልበት አንደበት አይኖረው። እስከ መጨረሻው ላሕዛ ድረስ የተሰጣው ሕገ መንግስት ላይ መብቱ ሳይሸራረፍ ማግኘት ያለበትን ነገር አግኝቶ መድረስ ያለበት ቦታ ላይ ይደርሳል። ይህ ጥያቄያችን እስከ መጨረሻው ድረስ ምላሽ ሊያገኝ ይገባል። የሕይወትን ብርሃን የሚያመላክቱ የዛሬን ሕይወት በእውቀት የሚኮተኩቱም፣ የበጪውን ዓለም ስንቅ የሚያካብቱ የሃይማኖት ሊቃውንቶች ዑለሞች፣ ትውልዱ እንዳይንገዳገድ ምርኩዝ ናቸውና እንከተናቸው። ወጣቶች ቀጥተኛውን ጎዳና ተከትለው የዑለሞችን ፈለግ ተከትለው መዳረሻው እድልና ድል ወደ ሆነው የነጻነት ደጃፍ ለመድረስ መበርታቱ ግድ መሆኑ እየተነገረው በህዝበ ሙስሊሙ ወኪሎች ነበረም። በተለይ ዑለማዎች፣ ወጣቶች ያላችሁን ኃላፊነት ልትዘነጓ አይገባል። ይህም ስል የገፋው ወላጆችም ሚናቸው ቀላል እንዳልሆነ ሊታሰብ ይገባል። ዑለማዎች በእስልምና ታሪክ ውስጥ በታሪክ አጋጣሚ የዲንን ኃላፊነት የተሸከሙ ሰዎች ዲኑን ከምን እስከምን እንዳደረሱ ሁላችሁም ታውቃላችሁ። በእስልምና ታሪክ አጋጣሚ በታሪክ አጋጣሚ ከባድ ፈተናዎች ተፈጥረዋል። በዚህ ነው ይሄ ኒማ ነው ያልኩት። ብዙ ጊዜ እስልምና ፈተና የሚፈጠርበት ምን ሲሆን ነው? ጠላት ከውስጥ ሲወጣ ነው። ዛሬ ግን ከውጭ ነው የመጣው። እነዚህ ዛሬ የሙስሊሙ እርስ በርስ ግጭት ይሉታል ሙስሊም ያልሆነ አካላቶች ያመጡትን ነገር ለመመለስ የተደረገ ያለ ሂደት እንጂ ሙስሊሙ ሙስሊሙ አልተጋጨም። ይሄ ማስመሰያ የሆነ ወይም ደግሞ እነሱ ሊፈልጉትና ሊሰሩት የፈለጉትን ነገር ለማሳመር የተጠቀሙበት እንደሆነ እናውቃለን። ሙስሊሙ ከሙስሊሙ ጋር አልተጋጨም። አልተጣነ እውነት ሀቂቃ ሙስሊም የሙስሊም ችግር ያለበት አካል ዑለማዎች ባሉበት መሬት ላይ መጥቶ ተወያይቶ ያሉበትን ልዩነቶች በፍቅህም ሆነ በተለያዩ ጉዳዮች ላይ መፍታት ይችላሉ። ዑለማዎቻችን በልዩነትም እንዴት ተከባብረው እንደኖሩ እናውቃለን። ከአንድ ሺህ አራት መቶ ዓመታት በላይ ይዘቱን ያልቀየረው በእልፍ አላፍ በሆኑ የዓለማችን ሙስሊሞች ከአንድ ሺህ አራት መቶ ዓመታት በላይ የተተገበረው ጸረ ሙስሊም የሆኑ አካላት ስህተት ያጡበት እንከን የለሹ መለኮታዊ መመሪያን መጪው ትውልድ የተዛባ አመለካከት እንዲኖረው መንግሥታዊ ሃይማኖት በምድረ ኢትዮጵያም ሊሰራጭ ሲል ሕዝብ እምብኝ አሻፈርኝ አለ። መንግሥታዊ ሃይማኖት አራማጆች ቁርአን የፈጣሪ ቃል አይደለም ሲሉ እንደሚሰብኩ ኡስታዝ አቡበክር አህመድ ባንደበቱ ያስረዳል። የአህባሽ አስተምሮት ይዞት ከመጣው ትልቁ አደጋ ቁርአን የአላህ ቃል አይደለም እያሉ ነው። ይሄ መብዳዕ ለሺህ አራት መቶ ዓመት የእስልምና ጠላቶች ቁርአን ላይ አንዲት ሀርፍ መጨመር አልቻሉ፣ መበረዝ አልቻሉ። ስለዚህ ይህንን ስትራቴጂ በማን ሊጠቀሙ ትፈልጉ? ምን አብናኢ ጅልደትና የእኛው አንደበት ይዘው በመጡ ሙስሊምነን በሚሉ አመለካከት ባላቸው ሰዎች ዛሬ ቁርአን የአላህ ቃል አይደለም ሲሉ፣ መልእክቱ ግልጽ እንዲሆንላችሁ የማን ቃል ነው አሉ? የጅብሪል ቃል የጅብሪል ቃል ነው ሲሉ ምን ሊሉ ፈልገው ነው? ሙስሊሙ የጅብሪል ቃል ነው ብሎ ሲቀበል ነገ ጧት ካመታት በኋላ ለኛ ልጆች ምን ሊነገር ነው? ጅብሪል ፍጡር ነው፣ እዚህ ቦታ ላይ ተሳስቶ ነው ሊሉን ነው ደሞ። ስለዚህ ቁርአኑን እንደፈለጉ ሊለውጡት ሲያስቡት መጀመሪያ መግቢያ በር ፈለጉለት። ይህ ነው የተፈለገው። ቁርአን የፈጣሪ ቃል አይደለም የሚለው አስተሳሰብ በፀረ ኢስላም ኃይሎች ቀደም ብሎ የተጀመረ ሲሆን ኢማም አህመድ ቢን ሃምበል ምድራዊ ሥቃይን በቃላት ሊገለጽ ከሚቻለው በላይ የተቀበሩበት የህዝበ ሙስሊሙ ወኪሎችም የፈጣሪ ቃል የሆነው መለኮታዊ መመሪያ መስዋዕት ቢኮንለት የሚገባ መሆኑንም ያስረዱበት ነው። ኢማም አሕመድ ብኑ ሐንበል ያ መከራ ሲደርስባቸው እድሜያቸው ገፍቶ ሰውነታቸው ጃጅቶ ለአደጋ ተጋልጠው ሁሉ ነገር ከእጃቸው ወጥቶ

ያመከራ መከራ ያ ችግር እየደረሰ የሚመጣው ነገር ለዲን ስለዚህ ነበር። ኢማሙ አሕመድ ሰዎች መጥተው ለሚሉት መርሃባ ይበሉ እነሱን እሺ ብለው ወጥተው ኡማውን ቢጠቅሙ ይሻላል ሲሏቸው ይሄማ የማደርገው ተግባር አይደለም። እንደ ዘመናችን ዓሊም ዓሊም ሐቂቃ ትንሽ መንሸራተት ከጀመረ ዲኑ ለአደጋ ተጋለጠ። የዓሊም ጽናት የዓሊም አቋም በዲኑ ላይ ግንዛቤ ያላቸው ሰዎች አቋም ከሌላቸው ዲኑ ለአደጋ ይጋለጣል። ኢማሙ አሕመድ ግን አላደርገውም አሉ።

የእርስዎ ጋርድ ልሁንለዎት፣ አላቸው። የእርስዎ ጠባቂ ልሁንለዎት፣ አላቸው። አሊ ምን ነበር ያሉት? እምትጠብቀኝ ከሰማይ ነው ከምድር? አሉት። አይ ከምድር አላቸው። አይ ከሰማይ ካልሆነ አታስፈልገኝም አሉት። ለምን? አላቸው ሰውየው። ምክንያቱም አእምሩ ከላይ ስለሚመጣ ከትእዛዙ ከአላህ ስለሚመጣ አንተ ከታች የምትጠብቀኝ ዋጋ የለውም አሉት። ያንን መቆጣጠር ከቻልክ ግን ተፈለል ነበር ያሉት ረዲ ላሁ አን አምሩ ምንላህ ነው ከላይ ከመጣ ማን ነው የሚመልሰው? ስለዚህ ነበር ሰይድን አሊ መታ አፊሩ ሚንል መት ይላሉ። መቼ መቸነው ከሞት ማፈነግጠው መቼ ነው ከሞት የምሸሻ ይላሉ። ወላሂ የተወሰነብኝ ጊዜ ብሸሻ አላመልጠውም፣ ካልተወሰነብኝ ደግሞ መሸሻ አያስፈልገውም ይላሉ። ረዲየሏሁ አን አምባገነናውያንና ጭቋኞች በሰሩትና በሚሰሩት ወንጀል የጨነቁ እንጂ መለኮታዊ መመሪያ ለሆነው ቁርአን ሲባል የሚከፈል መሥዋዕትነት የትውልድ ቤዛ በመሆኑ ክብር ነው። ገላን ሰውነትን አስሮ ያስቀመጠ ጨቋኝ ይጭነቀው እንጂም ሕሊናው አእምሮ ያልታሰረም የሕዝበ ሙስሊሙ ወኪል ከጨቋኞች በላይ ተሰሚነት ያለውና የነገን ያማረ ሕይወት ያመቻቸ በመሆኑ በመታሰሩ ክብር የሚገባው ነው። ጨቋኞች የሰውን ገላም አስረው በህሊና ምስረኝነት ራሳቸው ሲኮሰምኑ አእምሯቸው ያልታሰረው የሕዝብ መሪዎች በርተውና ፈክተው አቅጣጫን ዛሬም ያመላክታሉ። ለዲን ለእምነት ሲሉ ገላቸው የታሰረው የሕዝብ ወኪሎች ባደረጉት ተግባር ተደስተውና ሌላውን አስደስተው ሲኖሩ አምባገነናውያን ውስጣቸው እያረርም እየቀረበች የመጣችውን የመጨረሻይቱ ሰዓት በፍርሃትና በደንጋጤ ይጠባበቃሉ። መታሰር ሞት ከመጣን ለፈተና ፈተና አድርጎ ሊቆጥረው ከቻል አላውቅም። በእስልምና የሚደርስብን አደጋ ሁሉ የክብር መገለጫ እንጂ የውርደት መገለጫ ስላልሆነን ሰው ዋሽቶ ዋሽቶ ሰርቆ አጭበርብሮ እየታሰረ በማይረባ ነገር አመታት እየተፈረደበት ይገኛል። ሐቂቃ ለዲኑ የሚታሰር ሰው ካለ እየሰራን ያለ ነው። የምናደርገው እንቅስቃሴ ምናልባት የማንንም መብት የሚገፋ የማንንም ድንበር የሚጥስ ህገወጥ ተግባር አይደለም። ሁኖ እንኳን ቢያሳስር ሰው በዲኑ ቢታሰር ክብር ነው። ምክንያቱም እድል ነው፣ አይገኝም። ይሄ ደግሞ አላህ የወፈቀው ሰው ነው የሚያገኘው። በኢስላም የሚደርስበት ነገር ክብር እንጂ ውርደት አይደለም። ሞት ቢመጣ ሸረፍ ነው። ዘመን ያለፈበት ሃያ አምስት ዓመት የተደከመበት ውጤት አልባው ብልጣብልጥነት ዛሬም ለወደፊትም አይሰራም። አምባገነናዊ ብልጣብልጥነት በህዝብ እይታ ጅላጅልነት ነው። በግንናዊ ብልጣብልጥነት ነገ የሚያስቀፈድድ ሞኝነት ነው። እናም ሕዝብ ነቃ። ዛሬ የቀመሳትን የነጻነት ጣዕም ትቶ በጭቆና ስር የሚኖርበት መታለል ጊዜው አለፈበት። ብልጦች አይደለንም፣ ብልጣ ብልጦች ግን አይታለሉንም። ዑመር ብን ኸጣብ የሚናገሩት ነገር አለ አላህ ስራቸውን ይውደድላቸውና ብልጣ አይደለንም ብልጣ ብልጦች ግን አያታልሉንም ይላሉ። ብዙ ጊዜ ተታለናል። ከዚህ በኋላ ግን የምንታለልበት እድል አይኖርምና እኛንን መሪዎቻችንን አላህን የሚፈሩ ሰዎችን የምናስቀምጣቸው ትክክለኛ መሪዎች መምጣት የሚችሉበትን ስራ መስራት እስከ መጨረሻው ድረስ በጽናት ለዲናችን በመታገል የሚፈለግብን ኃላፊነት እንድንወጣ ነው አደራ የምለው። የእኛዎቹ ጀግኖች ጭቆናን ያሸነፉ ናቸው። የእኛዎቹ ጀግኖች ያልበገር ባይነት ተምሳሌት ናቸው። የእኛዎቹ ጀግኖች የጽናት ተምሳሊት ናቸው። የእኛዎቹ ጀግኖች ነገን ተረካቢ የሆኑ ውዶች ናቸው። የእኛዎቹ ጀግኖች ከምንምና ከማንም በላይ ውዶች ናቸው። እነርሱን የመሰለ ጽኑ በሕይወት ዘመናችን ለማየት በመብቃታችን ምንኛ መታደላችን። የእኛዎቹ ጀግኖች ትውልድን ነጻ ያደረጉ ንጹሕ ከመሆን በስተቀረም ምንም አይነትን ከን የሌለባቸው እምነትን ከመተግበር በስተቀር ደካማነት ያልታየባቸው ለራስ ለብቻ የመኖር ቀመርን ሽረው ለሌሎች መሥዋዕትነት የከፈሉ ድንቅ ናቸው። በድል ማግስት በድል ደጃፎች ላይ የምንጓዝበት ሰዓት የቀረበ በመሆኑ ቃል ኪዳናችን ይጠበቅም፣ አደራው አይዛነፍ። አቡበክር አሕመድ የኛ፣ አሕመድ ድንጀበል የኛ፣ ካሚል ሸምሱ የኛ፣ አሕመድ ሙስጠፋ የኛ፣ በድሩ ሁሴን የኛ፣ ሸህ መከተሙሄ የኛ፣ ዩሱፍ ጌታቸው የኛ፣ ሙሐመድ አባተ የኛ፣ ሰለሞን ከበደ የኛ፣ ኑሩ ቱርኪ የኛ፣ ሙባረክ አደም የኛ፣ ዳርሰማህ ሶሪ የኛ፣ ኻሊድ ሙሐመድ የኛ፣ ሁሉም የኛ፣ እነርሱም የኛ ናቸውና

ሆነም ባንተ ቦታ አንተምም በርታ እኛ እንመታ ስቃዩም በቀመስ እኛ ባንተ ፋንታ ድሉ የሙስልም ነው በላሁንም በርታ ድሉ የሙስልም ነው በላሁንም በርታ ኡስታዚ ኡስታዚ